ልዩ የኢኮኖሚክ ዞኖች ለሀገራት ፈጣን የኢኮኖሚ እድገት መሠረት ናቸው። ለዚህ ማሳያዋ ሀገረ ቻይና ናት። እንደ ዓለም ባንክ ጥናት እንደ አውሮፓውያኑ አቆጣጠር ከ1978 በፊት በተግባር ዜሮ የውጭ ኢንቨስትመንትና ዝቅተኛ የውጭ ንግድ ደረጃ ነበራት። ከ1980ዎቹ ወዲህ ግን ሀገሪቱ ባቋቋመቻቸው ልዩ የኢኮኖሚክ ዞኖች ምቹ መሠረተ ልማትና አስተዳዳሪ ሥርዓት ስርዓት በመዘርጋት የውጭ ኩባንያዎችን ቀልብ መሳብ ችላለች። በዚሁ እርምጃ ከፍተኛ የውጭ ቀጥታ ኢንቨስትመንት በመሳቧ የቻይናዋ ግዛት ሼንዘን ከትንሽ የአሳ ማጥመጃ መንደርነት ወደ ትልቅ ኢንዱስትሪ ከተማነት ተቀይራለች። ኢትዮጵያም ይህን ተሞክሮ በመቀመር ባቋቋመቻቸው ልዩ ኢኮኖሚክ ዞኖች በርካታ የውጭ ኩባንያዎችን እያሰማራች ትገኛለች። ከእነዚህ ኩባንያዎች መካከል 100 ሚሊዮን ዶላር ፈሰስ በማድረግ በገዳ ልዩ ኢኮኖሚክ ዞን የተሰማራው የቻይናው ሁዋጂያን ግሩፕ አንዱ ነው። የገዳ ልዩ ኢኮኖሚክ ዞን ያረፈበት አካባቢ እንዲሁም መልክዓ ምድር እጅግ ምቹ ነው። በአካባቢው እንዲሁም ዙሪያውን በቂ ግብአትና የሰው ኃይል አለ። ቀላልና ያልተወሳሰበ አሰራርም በልዩ ዞ ሆኖ እምቅ የተፈጥሮ ሀብት በቅርብ ርቀት ላይ ይገኛል። ሌላው የኦሮሚያ ክልልም ሰፊ ሀብትና ሕዝብ ካላቸው የሀገሪቱ ክልሎች አንዱ ነው። በእነዚህና በሌሎች በርካታ ምክንያቶች ነው በዚህ ለማልማት የወሰንኩት። የሀገሪቱ እንዲሁም የክልሉ መንግስት የስራ ኃላፊዎች ግልጽና ታማኝ ሆነው አግኝቻችኋለሁ። ሚሚያዘውዛንሴንካይፋንሙስደይጋሀውዘውዛን ኢንዱስትሪ ግሩፕ ከሚባል ካምፓኒ፣ የቻይና ካምፓኒ ጋር በ100 ሚሊዮን ዶላር ኢንቨስትመንት በመቶ ሄክታር ላይ የተለያዩ ዩቲሊቲዎችን ተጠቃሚ የሚያደርግ አርባ ሜጋዋት ኃይል የሚጠቀም የኢንዱስትሪ ፓርክ ነው። ኢንዱስትሪ ፓርኩ የሚያመርተው ፎቶቮልታይክ የሚባል ቴክኖሎጂ ነው። በግሪን ኢነርጂ ወይም ደግሞ ታዳሽ ኃይልን ለማ የሚሆኑ ግብአቶችን፣ የሶላር ፓናሎችን የሚያመርት የኢንዱስትሪ ፓርክ ነው። ምቹ የኢንቨስትመንት ሁኔታ መፈጠሩ በርካታ ባለሀብቶች መዋለ ንዋያቸውን በልዩ ኢኮኖሚክ ዞኑ የማፍሰስ ፍላጎት እንዲያድርባቸው አድርጓል። ግዙፉ የዋጂያን ግሩፕም ይህን መልካም እድል በመጠቀም በሶላል ምርትና የኤክስፖርት ኢንቨስትመንት መስክ ለመሰማራት እንቅስቃሴ ጀምሯል። በገዳ ልዩ ኢኮኖሚክ ዞን ቀድመው ወደ ማምረት ሂደት ከሚገቡ ኩባንያዎች መካከል ቀዳሚ መሆን እንፈልጋለን። የክልሉ ኢኮኖሚያዊ ዑደት አካታችና ተግባር ተኮር በመሆኑ ለውጭ ኢንቨስተሮችም ምቹ ነው። ሕዝቡና መንግስት የውጭ ኩባንያዎችን ይደግፋሉ፣ ደህንነቶቻቸውንም ይጠብቃሉ። ለሌላ ተጨማሪ ኢንቨስትመንት የሚያነሳሱ ናቸው። ባለፉት ዓመታት ቆይታዬ ይህን አረጋግጫለሁ። ለዚህ እኔ በቂ ምስክር ነኝ። የሁዋጂያን ግሩፕ መስራችና ባለቤት ዛንግ ሁዋሮንግ እንደሚሉት በዘርፉ ውጤታማ የልማት ስራ ለማከናወን ቁርጠኝነት አለ። በልዩ ኢኮኖሚክ ዞኑ 100 ሄክታር መሬት በመረከብም ከሶስት ወራት በኋላ ስራ ለመጀመር ጥረት እያደረገ ነው። በእርግጥም ከገዳ ኢኮኖሚክ ዞን ጋር በጋራ እናድርጋለን። በርካታ የስራ እድሎችን እንፈጥራለን። ለሰራተኞችም ሕይወታቸውን ሊያሻሽል የሚችል ክፍያን እንከፍላለን። የውጭ ንግድ በብዛት እናደርጋለን። ዘመኑን የዋጁ ቴክኖሎጂዎች በማምጣት ደግሞ የአካባቢው ማህበረሰብ የእውቀት ሽግግር እድሎችንም እንዲጠቀም እናደርጋለን። ከፍተኛ ጥራት ያላቸው ቴክኖሎጂዎችን በገዳ ልዩ ኢኮኖሚክ ዞን ውስጥ እንጠቀማለን። በእርግጥ በኢትዮጵያ ውስጥ ከ150 ሚሊዮን በላይ የአሜሪካ ዶላርን ኢንቨስት እናደርጋለን። ኢትዮጵያና ቻይና ወዳጅ ሀገራት መሆናቸውን ተከትሎም በርካታ የቻይና ኩባንያዎች ወደ ኢትዮጵያ መጥተው በተለያዩ መስኮች ለመሰማራት ፍላጎት አላቸው። ቻይናና ኢትዮጵያ እጅግ መልካም የሚባል ግንኙነት አላቸው። ሁለቱም ሀገራት የብሪክስ አባል ሀገራት መሆናቸው ደግሞ በሁሉም ዘርፍ የነበራቸው ግንኙነት ይበልጥ እየተጠናከረ እንዲሄድ በር ከፍቷል። ኢትዮጵያና ቻይና ለዘለቄታው በፋይናንስ ዘርፍ ጥልቅ ግንኙነት እንደሚገነቡ ተ ተስፋ አድርጋለሁ። በኢትዮጵያም ሆነ በቻይና ያሉ ከፍተኛ የስራ ኃላፊዎች ከዚህ በበለጠ ኢኮኖሚ እድሎችን በከፍተኛ ደረጃ ማስተዋወቅ እንዳለባቸው እመክራለሁ። እንደዛ እንኳ ሮንክ በኢትዮጵያ እየተከናወነው የማክሮ ኢኮኖሚ ማሻሻያ ለኢንቨስትመንት መነቃቃት ከፍተኛ አስተዋጽኦ አበርክቷል።